ሰላሙ አለይኩም ወረህመቱላይ በረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ማናችሁ? ሰላማችሁ ባላችሁበት ይብዛለኝ። ሰላም ለሀገራችን የዘወትር ምኞቴ ነው ማለት ነው። እንግዲህ ዛሬ እግርታ ውዴቶች ዛሬ ይዤ መጣሁት የዶናት አሰራር ነው። ዶናት ሲላችሁ ከክሬም ከምናምን ከሱካር የጸዳ በዶናት ቅርጽ ሰርቼዋለሁ። እንግዲህ ላይክ ሼር ሰብስኪራ እያደረጋችሁ አበረታቱኝ። እይታችሁ የመዳም ቅመም ነኝ ማለት ነው የለሩ የመዳም ቅመም ነኝ ማለት ነው። እንግዲህ ቅርታ ሰው ገብቶብኝ ነው ላይክ ያደረጋችሁ ነበር ቤተሰቦች፣ ሼር ያደረጋችሁ አበረታቱኝ። አዲስ የሚትመጡት ሰዎች ደግሞ ሰብስክራያን ጠቁር አድርጓት ማለት ነው፣ አሳድጉኝ። ሰብስክራይ እያደገ ማለት ነው። እንሻላ ዶናቱ በዚህ መልክ በአማረ መልክ ዘርቸው ነበር ማለት ነው። ምን ያደርጋል? ቪዲዮ ከመጀመረ እስከ መጨረሻ አንድ ይሰራው ማለት ነው። አበረታቱኝ ማለት ነው። አብራችን ቆዩ ማለት ነው። በቃ ሁሌም ቪዲዮ ስሪ እንዲለኝ እንዲ ለኝ ሰብስክራይን ከፍ ላይኪን ከፍ፣ በኮመንት ደግሞ ስታበረታቱኝ ደክመን ቢሆን ቪዲዮን ለመስራት እሞክራለሁ። ቪዲዮውን ሙሉ ቪዲዮ ለፍታችሁ ደክማችሁ ደግሞ ትንሽ ላይክ ሲያገኝ ትንሽ ሰው ሲያገኝ በጣም ያማል።

ታውቃላችሁ ማለት ነው። በቃ ያኔ ያደርሰን፣ ያደርሳችሁ፣ ለሀገራችን ያብቃኝ፣ ያብቃችሁ። ባሰባችሁት ጊዜ ማለት ነው፣ ሳታስቡ ባሰባችሁት ጊዜ አሳክቶ ሞልቶላችሁ፣ በቃ ከፍ ብላችሁ መዳም እንድትሆኑ ማለት ነው። ያልወለዳችሁ እንድትወልዱ ማለት ነው። በቃ ያላገባችሁ ልታገቡ ማለት ነው። በቃ ያብቃችሁ ማለት ነው። ያኔ ለምንድን ነው ይህንን ያመጣሁት? ማለት ነው አጋጣሚ፣ ግን ዱዋ በመጣላችሁ ጊዜ ዱዋ ስታረጉ ሙስተጃብ ይሆናል ማለት ነው። በቃ ዱዋ አርጉ። አርጉ ሲላችሁ ሲያነሳሳችሁ፣ ዋጥ ማድረግ የለባችሁ ዱዋ ማድረግ ነው ያለባችሁ። ዱዋችን አላህ ሱብሃነ ወተዓላ ይቀበለን፣ ይቀበላችሁ፣ ይቀበለኝ ማለት ነው። ስለዚህ ለምንድን ነው ይህንን ያመጣሁት አበረታቱኝ፣ ቪዲዮ እንዲሰራ በቃ ደስ ብሎኝ እንዲሰራ። እንደውም ዛሬ በቃ ይችን ቪዲዮ በቃ ደሞ ሰኮር ያያታል ብዬ በቃ ሰዎች አሉኝ፣ ቤተሰቦች አሉኝ፣ ድንቀቶች አሉኝ፣ ምርጦች አሉኝ፣ የመዳም ቅመሞች አሉኝ፣ ከአገር ውስጡም ያሉት አሉኝ ብዬ ደስ ደስ ብሎኝ ቪዲዮ እንዲሰራ አድርጉኝ እላቸዋለሁ። እውነት ቤት ጎራ ያላችሁላ ላይ ከንጠርቆ ያስ አድርጉ። ላይክ ሳታደረጉ ከወጣቸው እኔ ያመኛል ያመኛል። ላይክ ከሌለ በቃ ያመኛል ያመኛል። በቃ ለምን አወራው እቺን? በቃ የኔ ወሬ ማለት ነው። ይኔ አስቤ አሰላሲዬ በቃ እቺን እላለሁ። እንደዚህ እንደዚህ ብዬ እንደዚህ በወረቀት ዘርዝሬ ነው የሚመጣው። እንደ ሌላ ሰው አይደለም ነገር እንደዚህ እንደዚህ የሚመጣልኝ ማለት ነው። ስለዚህ ለዛ ድካም አለው ውጣ ውረት አለው። መስራት እዚህ ጋር መምጣት ማውራቱ በጣም ታቁታላችሁ ብዬ ተስፋ አደርጋለሁ። ዲካማለሁ። ከወጣችሁ በኋላ መጸጸቱ ምንድና ያወራሁት ለምንድና ያወራሁት ሚዲያ ያመጣህን ጊዜ ምንድነው ብላችሁ ራሳችሁን የሚጣሉበት ጊዜ አሌ ማለት ነው። ያ እንዳይሆን ሰውም እንዳንሳደብ በራሳችንም አይዲያ እንድንመጣ ሙያችንም እንድናሳይ ከፈለጋችሁ አበረታቱን፣ ይላለሁ። የእኔ ደግሞ የእኔ የሆናችሁ ምርጦች አላችሁ። በቃ ምርጦች በዛ ምልክ ደግሞ አላችሁ። ለምን አበረታቱ? አረ ላይክ አርጉ፣ አረ ሰብስክራ አርጉ፣ አረ ሼራ አርጉ፣ አረ ኮመንት ጻፍ። ምን ነው ቤቴ ገብች። ሲያ ቤት ተሰርቶ ባዶ ሲቀመጥ ደስ ይላል? እቃ ከሌለው ማለት ነው እኛ ቢድዮ ሰርተን ልቭ ገፍተን ደክማን አውሪተን ይሄ ነገር ይዘን ለመጣነው ነገር እንደዚህ ይገባዋል። እንደዚህ ተርቲብ አሲዘን ያወራነበት የደከምነበት ላይክ ማግኘት አለበት። ራቆቱን መቀመጥ የለበትም። ቤት ሰርተን ፋዲ መሆን የለበትም። እቃ መኖር አለበት። ስለዚህ ቢዲዮም ሰርተን ኮመንት መቀመጥ አለበት። ይሄን ነው የሚላቸው፣ ነገር ቢኖር አንደኛ ላይ ማለት ነው ላይኳል። ሁለተኛ ላይ ኮመንት፣ የሌለው ላይክ ኮመንት የሌለው ቪዲዮ አያምሩም። ከነ ኮመንቱ ነው ማምረው ማለት ነው። ስለዚህ ውድ ድንቅ ሆናችሁ የእኔ ምርጦች ማለት ነው፣ የእኔ ምርጦች ማለት ነው፣ የመዳም ቅመሞች ማለት ነው፣ በላይክ ቅመምነታችሁ አሳዩኝ አሳዩኝ አሳዩኝ አሳዩኝ ማለት ነው። ሰላማችሁ ባላችሁበት ብዝት፣ ትርፍ በል ሰላም ሁሌም ለእናንተ የተመኘው። የነበረን ቆይታ ይሄ ነበር። ቀጣይ ደግሞ አዳዲስ ነገር ይዘን እንመጣለን ብለን ተስፋ እናደርጋለን።